ጠቅላይ ሚኒስትር ዶክተር አብይ አህመድ የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙርን በመረቁበት ወቅት የሁለት አሻጋሪ ፕሮጀክቶችን የመሰረተ ድንጋይ አስቀምጠዋል። አንደኛው የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪያ ማዳበሪያ ፋብሪካ ነው። የዳንጎቴ ግሩፕ ባለቤት አሊኮ ዳንጎቴ በዚህ ወቅት ባደረጉት ንግግር ኢትዮጵያ ኢንቨስተሮችን በመሳብ ከአፍሪካ ቀዳሚ ከሆኑ አገራት ውስጥ እየሆነች መምጣቷን አንስተዋል። ለዚህም መንግስት ያደረገው የሪፎርም ስራዎች ሚና ከፍተኛ እንደሆነ በመጥቀስ

ኢትዮጵያ በአሁኑ ጊዜ በአፍሪካ ኢንቨስትመንትን በመሳብ በቀዳሚነት የምትጠቀስ ሀገር ናት። የመንግስት የሪፎርም ስራዎችና ኢኮኖሚው ለውጭ ኢንቨስትመንት ክፍት የማድረግ ውሳኔ ኢትዮጵያ ቁልፍ ዘርፎችን ለግሉ ዘርፍም ክፍት ማድረጓ ዓለም አቀፍ ኢንቨስተሮችን እንድትስብ እድል ፈጥሮላታል። ሪፎርሙ ፈጠራንና ውድድርን በማበረታታት የስራ እድል ፈጠራን አስፋፍቷል። ከዚህ ባለፈም የማክሮ ኢኮኖሚና ለኢንቨስትመንት ምቹ የሆኑ ሪፎርሞች ኢትዮጵያ ለቢዝነስ ዝግጁ የሆነች ሀገር እንድትሆን ትልቅ ሚና ተጫውቷል። ፕሮጀክቱ በዳንጎቴ ግሩፕና የኢትዮጵያ ኢንቨስትመንት ሆልዲንግ አጋርነት በአፍሪካ ኢንዱስትሪ እድገትና የምግብ ዋስትናን የማረጋገጥ የጋራ ራዕይ ማሳካት የሚያስችል እንደሆነም ዳንጎቴ አብራርተዋል። የዳንጎቴ ግሩፕ እና የኢትዮጵያ ኢንቨስትመንት ሆልዲንግ አጋርነት በአፍሪካ ኢንዱስትሪ እድገት እና የምግብ ዋስትናን የማረጋገጥ የጋራ ራዕይ ማሳካት የሚያስችል ነው። ጎዲ ያለችበት ስትራቴጂካዊ አካባቢ ከተፈጥሮ ጋዝ ማውጫዎቹ ጋር ተዳምሮ ግዙፍ ከሆነ ማዳበሪያ ፋብሪካዎች ውስጥ አንዱን እንድንገነባ ያስችላል። የዳንጎቴ ግሩፕ ያለውን የበርካታ ዓመታት ልምድ በመጠቀም የጋራ ሽርክና ስራውን ለኢትዮጵያ ኢንዱስትሪ ትራንስፎርሜሽንና የግብርና ምርታማነት እድገት መሰረት እንዲሆን በትጋት ይሰራል። የማዳበሪያ ፕሮጀክቱ ከኢትዮጵያም አልፎ የጎረቤት ሀገራትን የግብርና ትራንስፎርሜሽን የሚያረጋግጥም ነው። Ethiopia የጎዴ ነዳጅ ማጣሪያ ፋብሪካን የሚገነባው የቻይናው ጂሲኤል ኩባንያ ሊቀመንበር ዡ ጎንግዣን በበኩላቸው የጎዴ ነዳጅ ማጣሪያ የአፍሪካና የቻይናን የኢነርጂ ትብብር አዲስ ምዕራፍ የሚከፍት ነው ብለዋል። የኢትዮጵያና የቻይና የሁለትዮሽ ትብብር በጎዴ በረሃ ላይ የበለጠ አብቧል። የጎዴ የነዳጅ ማጣሪያ ፋብሪካው ፕሮጀክት የሁለቱ ሀገራት ሕዝቦች ለረጅም ጊዜ ሲጠብቁት የነበረ ነው። ነዳጅ ማጣሪያ ፕሮጀክቱ የቤልትና ሮድ ኢኒሽቲቭ የስኬት መገለጫና የአፍሪካና የቻይና የኢነርጂ ትብብር አዲስ ምዕራፍ የሚከፍት ብቻ ሳይሆን 55ኛ ዓመቱን ላስቆጠረው የኢትዮጵያና የቻይና ዲፕሎማሲያዊ ግንኙነት ትርጉም ያለው ስጦታ ነው። 近二十年来经过 ፕሮጀክቱ ኢትዮጵያ በነዳጅና ጋዝ ያላትን የውጭ ጥገኝነት በመቀነስ የኢትዮጵያን የኢንዱስትሪ ትራንስፎርሜሽን ለማሳካት ያስችላልም ነው ያሉት። በጠቅላይ ሚኒስትር አብይ አህመድ በሳል አመራር ሰጭነት ኢትዮጵያ በአፍሪካ ጠንካራ የኢኮኖሚ እድገት እያስመዘገቡ ካሉ ሀገራት መካከል አንዷ ሆናለች። 3.5 ሚሊዮን ነዳጅ የሚያጣራው የጎዴ ነዳጅ ማጣሪያ ፕሮጀክት በቤልትና ሮድ ኢኒሽቲቭ አማካኝነት ከአፍሪካ ከሚገኙ ግዙፍ የአፍሪካ ኢነርጂ ፕሮጀክቶች አንዱ ነው። ፕሮጀክቱ እንደ አውሮፓውያኑ አቆጣጠር በ2027 ማብቂያ ሲጠናቀቅ ከነዳጅ ፍለጋ እስከ ገበያ ማቅረብ የተሟላ የአቅርቦትና ኢንዱስትሪ እሴት ሰንሰለት የሚፈጥር ና ኢትዮጵያ በነዳጅ ጋዝ ያላትን የውጭ ጥገኝነት በመቀነስ የኢትዮጵያን የኢንዱስትሪ ትራንስፎርሜሽን ማሳካት ያስችላል። ይህም ኢትዮጵያ የኢነርጂ ሉዓላዊነት፣ የኢንዱስትሪ ብልጽግናና የዜጎችን ኑሮ ለመቀየር የያዘችውን ራዕይ እውን የሚያደርግ ይሆናል።